ቤት ውስጥ ፎቅ ላይ የምትሰራን ኢትዮጵያዊ ሰራተኛ ኢትዮጵያዊ ናት፣ ኢትዮጵያዊ ፊሊፒን ናት። ፊሊፒኒን ሰራተኛ ማዳሟ ገደለቻት ወይስ ማዳሟን ሰራተኛዋ ገደለቻት? ሰራተኛዋ ማዳሟን ገደለቻት። ሰራተኛዋ ማዳሟን ገደለቻት። እሺ፣ ታሪኩ እያሳና ቡና ፈላ። እሰይ፣ ራሴ ላሞ ነበር። ተባረኪ፣ መጣ ቡና። እየጠጣን እንሰማለን። እሺ ማሬ፣ ጀምሪ እና እኔ ከእኔ ቀድማ ነው ልጅቷ የመጣችሁ ማለት ነው። እዛ ፎቅ ላይ ነው የምትኖረው። እና አምስት አመት አገልግላቸዋለች እዛ ፎቅ ላይ እነሱ ቤት ማለት ነው። እና ሰዎቹ የመጀመሪያ ልጃቸውን ሊወልዱ ሲሉ ያመጧት። ከዛ በፊት ሰራተኛ ይኖራቸው አላቀም። እና ልክ አምስተኛ አመቷ ላይ እኔ ገና ሁለት አመት ምናምን ነበርኩኝ። እና አንድ ቀን ያችኛዋ ልጅ የመጀመሪያ ልጅ ወልደው፣ ሁለተኛዋ ደግሞ ሁለት አመት ናት፣ የመጀመሪያ ልጅ አምስት አመቷ ናት። እና ልክ የዛን ቀን ሰውየው ሁለተኛ ልጅቷን እንትን ይወስዳታል። እሱም የሚወስዳት መዋ ያገብታለች ማለት ነው። ልጅቷ ደግሞ ፊት ለፊታችን ትምህርት ቤት አለ፣ እዛ ነው የምትማረው ትልቋ። እና ሰውየው ጠዋት ለብሶ ልጅቷን ትንሿን ይዞ ይሄዳል ስራ ማለት ነው። እና ሴትየዋ ቤት አለች። ሴትየዋና ልጅቷ ለመግባባት ተፈጥሮ ብቻ አላቅም ሴትዮዋን ትገላታለች። የአምስት አመቷ ራሷን ልጅዋ ፊት ማለት ነው። እና ልጅቷን ተገደለቻት በኋላ ሰውየው ትንሿን ይዞ ስራ ሄዷል። ከዛ እሷን ትገልና ትልቋ ልጅ ሽንት ቤት ትዘጋባትና እሷ ሴትዮዋን ከገደለች በኋላ ልብሷን ቀያይራ ሁሉ ነገር አስተካክላ፣ ልክ ክሪስመስ እየደረሰ ነበረ። እና ሁሉ ነገር አስተካክላ ምናለችና ለሰውየው ስልክ ትደውልለትና። ፖሊሲ ዘህና ሚስትህ ገድይ ለእንዴት እንደገደለች አትናገሪ፣ በመርዝ በቢላ በምን ቆይ እንነግርሻለሁ፣ በእንትን እያለ እንዲሄድ እሺ በቃ በቃ ገላት የገደለቻት ልጅቷ። ከዛ በኋላ ስትናገር፣ ፖሊሶች ጠይቋት ስትናገር፣ ከሴትዮዋ ጋር በስልክ እኔ ተጣላ ነው አለች። ይጣሉና ሴትዮዋ ስልኬን ስ- ልጅቷ ስትጠፋ ስታጠፋ ስልክ ትቀጣታለች። ስልክ ነው የምትይዝባት ማለት ነው። እና ያኔ ስልኩን ይዛባት ስልኬን ስጪኝ ስትላት፣ አሁን ልቸርጀው ስልክ ይዘጋብኛል ስትላት፣ ስመጣ ነው ከስራ ስመጣ እሰጥሻለሁ አሁን ቸኩላለሁ ትላታለች። ከዛን አንድ ሁለት ሲባባሉ የሴትዮዋን ስልክ አንስቼ ወረወርኩ ያለችው እሷ። ስትወረውር ሴትዮዋን ስልኬን ትወረውዳለሽ ብላ በጥፊ ስትመታኝ፣ በጥፊ መታኝ፣ ስታንቀኝ፣ በአበባ አለ የአበባ ብርጭቆ የያዘ ማለት ነው። በሱ ስወረውርባት ስመታት ወደቀች። ወደቀችበት ትገላትና እሷ ትልከዛ ልጅቷን ሽንት ቤት ትዘጋባትና እሷ ተቃጥቋ ፀጉሯን ምኗን አስተካክላ ለሰውየው ደውላ ፖሊሲ ይዛና ሚስትን ገድዬል ገድዬልሃለሁ ትለዋለች። ሰውየው አንቺ ትቀልጃለሽ ምና መስላት፣ እውነት ነው ፖሊሲ ይዛና ትለዋለች። ከዛን ሰውየው ሲመለስ እኛ ፊት ለፊ እኛ ቤት ፊት ለፊት ላይ ትምህርት ቤት አለና መንገዱ ዝግ ነው። ወይ ተማሪው ገብቶ ማለቅ አለበት። ከዛን ግራ ይገባውና የኒ ሰውዬ ደግሞ እቤት ነበረ ይደውልለትና፣ እቤት ነህ፣ የት ነህ ምናምን ብሎ ይለዋል። እና ታች ላይ እንትን አለ ስቴዲዮም አለና ሰውዬ ወክ ያደርጋል ከጓደኞቹ ጋር ሐዋታች ስቴዲዮም ነይ ሲለው ረ ልጅቷ ደውላ እንደዚህ እንደዚህ ትለኛለች እኔ እየተመለስኩ ነው መንገዱ ዝብነ ልደርስ አልቻልኩ እና እባክህ እቤት ሂድና ያለውን ነገር እይልኝ ይለዋል ሰውዬ እኔ ሰውዬ ደነግጥና አብሮት ያሉትን ጓደኞቹን ይዝና እቤት ይመጣል ሲመጣ የሴትዮዋ መኪና ፓርክ እንደተደረገ ነው ከዛም በኢንተርፎን ቢደውል የሚመልስለት የለም። ከዛም ከፍቶ ገብቶ ቤታቸው ሄዶም በመጥሪያ ቢጠራ ቢጠራ ማንም አይመልስለትም። ከዛ ለሰውዬው ደውሎለት እባክህ ቶሎ ብለህ ና እና የው በረከታችን ከቤትም ሂጂ እንትን ብል ማንም ሰው የሚመልስ የለም አለው። እሻል ና። ሰውዬው ልጅቷን ትምህርት ቤት አላስገባውም። ቀጥታ ትንሿን ይዞ መጣ። ከዛ ቤት ደረሰ፣ ሰዎቹ አብረውት ይሄዱ። ከዛን እቤት ከፍ ሲከፍት ልጅቷ ጃኬቷን ለብሳ፣ ብርድ ነበር፣ ጸጉሯን አስተካክላ እጇን ተጣጥባ ምናምን ቁማ አገኛት። ከዛን የታለች ሚስቴ ብሎ እንዲህ ዞር ሲል ወይም ሰውዬ ሲናገር ማለት ነው፣ እንዲህ ስናያለ ኮሪደሩ ላይ ደግሞ መሬት የለም እንዳለ መሬት ነው። እሷ ዋወድቃለች አሉ። ከዛ እኛ እንዳንና ካፈራን እሱ ሲናካት ሴትዮዋ በቃ ምንም ትኑር አትኑር አናቅም ማለ። ከዛ ልጅቷን እንዴት እንዴት ታደረጊያለሽ ብሎ እሷ ሊይዛት ሲል ተውረፍ። ገና ይህን ሳናነሳ እንዴት ብለው ልጅቷን የሆነ ሰው አንዱ ሰው ይዝና ለቀይ መስቀልም ለፖሊስም ተደወለ። ቀይ መስቀል ቀድሞ ደረሰና ሲያያ ሴትዮዋ ሬጅ ሞታለች። ይሄ እኛን አይመለከትም፣ ፖሊስ እንደሚመለከተው ብለው ቀይ መስቀሎች እንደመጡ ሄዱ። ፖሊስ መጣ። ከዛ ልጅቷን ያዙ። ከዛ ምንድን ነው ሲባል በቃ ምን አልሸሸች ምን አለች እዛው ቤት ያያዘችው። ከዛን እሷን ያዙ ሄዱና ወዲያው ጋዜጠኛ ምናምን መጣ። ክክንትኑ ተከበበ በፖሊስ። ከዛ ልጅቷን ይዘው ሄዱ። ሴትዮዋን እዛ በቃ ፕሮሰሳቸውን ጨርተው እስከ ማታ ድረስ ቆይተው ማስከሪ ነው እራሱ ብሎ አልተነሳም። ይዘዋት ሄዱና ሲገቡ ትንሿ ትልቋ ልጅ ቤት ነበረች እና ስትፈልግ የለችም። ከዛ ልጅቷ ሽንት ቤት ሲታይ ተቆልፎባታል። ከዛ ልጅቷን እንደውም እኔጋን ይዘዋት የመጡት ማለት ነው። እና ልጅቷ ቢጀማን እንደለበሰች የልጅቷ ልብስ ራሱ ብታይ ደም ብቻ ነበረ። እኔ በቃ ፊቷ ይመስለኛል ይገድለቻት ማለት ነው። ከዛ አመጡ። ሴትየዋ እንትን ተባለች። እና ሁሉም ሰው እኛ ቤ ነው ተሰብስቦ የመጣው ፖሊሱ ነገር ጨርሶ ይዞ ከሄደ በኋላ እና ሰውየውን እንዲቆይ ልጅቷ አምስት አመት እንደቆየች ይህም ሰዎች ያውቃሉ። እኔ ራሱ ልጅቷን አውቃታለሁ። የሚፊነ ከዛ ምንድን ነው ግን አንተ ስትወጣ ጸብ ነበረ ወይ ስንለው እኔ ምንም የማውቀው ጸብ የለም። ግን ባለፈው የሆነ ጥፋት አጥፍታ ለአንድ ወር ስልኳን ቀጣት። ስልኳን ይዛባት ነበረ እና በሱ ሲነጋገሩ ነበር። እኔ ይሄ ሱ ስራ ሄድኩኝ፣ እና ደውላልኝ እንዲህ አለችኝ። የለው እንጂ የማውቀው ምንም ነገር ጸብ አላውቅም ማለት እያወቀ የስልኩን ችግር ብቻ ነው የተናገረው። ሌላም ማውቀው ነገር የለም። እኔ በሰላም ነው ከቤት የወጣሁት አለ። ከዛም ማታ ሁሉም ተበታተነ። ከዛም በስንተኛው ቀን ነው ብቻ ተቀበረች፣ ግን በሶስተኛው ቀን ከፊት ለፊታችን ትምህርት ቤት አለ ብዬሻለሁ። እና የዛ ትምህርት ቤቱ ዳይሬክተር ከኒ ሰውዬ ጋር የጓደኛ ናቸው። እና እሷ ትደውልና እንዴት ሆናችሁ ምናምን ስትል ምን ይኮናል ብለሽ ነው እሷ ቀረች ምናምን ብሮ አላት። እና አይ የሆነ ወሬ ሰምቼ ነው የሚትለዋለች ምንድን ነው ሲላት፣ ሴትዮዋን እንድትገል ያዘዛት ባልየው ነው። ልጅቷና ባልየው የፍቅር ግንኙነት አላቸው እና ከገድልሻው በኋላ እንዳትሸሺ ብታሰሪያልሽ እኔ አስፈታሽ ና እኔ እናንቺ እንጋባለን፣ ብሏታል ብላ ሴት። ከዛ ሰውዬ ደግሞ ረሱ እንደዚ አይነት ሰው አደለም። እውነትም ሰውየውን ስታዩ ይህን ያረጋል ምት አደለም። የሆነ ዝምተኛ የሚባል ሰው የለም። እንደዚ አይነት ሰው ነው። ሰላም እንኳን ስትዩ ሰላም ከንዲ ሰላምታ ሰላም ታያቅም ሰውዬውን ሰውየውን እና እንደዚህ ምናምን ብሎ ሰውየው መሎ ለሱ ጠበቃው ቆሞ ማለት ይቻላል። አላታ እንዲሰው ሰምቼ ነው ከዛ ፎቅ ላይ እንዳለ ይሄ ወሬ ተወራ ማለት ነው። ሁሉም እየተደዋወለ እንደዚ ያሉ እንደዚህ ያሉ ና ሲባል እሱ እንዴት እንዲያርጋል ብሎ ሁሉም ነው በቃ የመለሰው። እና ገና እንኳን ሲደርስ በቤታቸው ሄዶ ማያቆዛ ፎቅ ላይ የማይጠራሩት ሁሉ ለልጆቹ ብሎ ስጦታ እየያዙ ነበር የሄዱት ማለት ነው የገናን በዓል ያሳለፉት። ከዛ በዚህ ሁኔታ እያለ ፖሊስ፣ ሴትዮዋም ተቀበረች። አርቧ ሁሉ ወጣ በደንብ ደግሶ ነው አርቧ ሁሉ ያወጣላት። እና ልክ አመት ሊሞላት አካባቢ አርባ ያውቃሉ እንዴ? አዎ ክርስቲያኖች ናቸው። ቤይሩት ከሆነ አሁን ቤይሩት ነው። ኦኬ። እንዲሁም ከሴትዮ ጋር አንድ መስሪያ ቤት ነው ባንክ ውስጥ የሚሰሩት። እና ተደግሶ ሁሉ በሱ እንዳለ ነው ተጠርቶ የሄዱት። እና ያ ሁሉ ካለፈ በኋላ አመት ሊሞላት አካባቢ ፖሊስ እስከዚያ ጊዜ ድረስ ምንም ነገር የተሰማ ነገር የለምና፣ ለካ ፖሊስ የእሷንም ቤተሰቦች የእሱንም ቤተሰቦች እንተሉ እያደረገ ነበረ። በዚህ ሁኔታ እያለ በኋላ ላይ እየሰማሽ ይኖርን ከዛን ልክ አመት ምናምን ሊሞላ ሲባል ፖሊስ በጋዜጣ ሁሉ ነው ማለት ነው። ሁሉም ጨርሶ ሲያስወጣ ፖሊስ ምን እንትን ይላል። የእሷን ቤተሰቦች ሲጠየቁ ችግር እንደነበረ በፊት ሴትዮዋ የልጁን እውነትም እንደተወራው ልጅቷ እና ሰውየው የፍቅር ግንኙነት እንደነበራቸው እሷ ሴትዮዋ ራሱ አውቃለች ሟቸዋ ማለት ነው። እሷ እሷ ደግሞ በምን አወቀች መሰለሽ? ልጅቷ ሁል ጊዜ ስልኳ ላይ ታተኩራለች ማለት ነው። እና አንድ ቀን ሲያጋልጣት ስልኳ ላይ እዛ ስጠራት አልሰማ ተላታለች። አንቺ ይሄን ስልክ እያሽ ሰዋት ብላ ቅምት ስታረጋት ክፍትኑ ስልኳ ልጅቷ ፎቶ እያየች ነው ከዛም ስልኩን ልትዘጋው ሴትዮዋ ስልኩን ስታይ እላው ላይ ሰውየውና ሴትዮዋ በቃ የሚያስጠይፍ አይነት ፎቶ ማለት ነው እላው ላይ ያየችው የልጅቷን እና የባሏን ማለት ነው ልጅቷ ምን ለብሳለች መሰለሽ የሴትዮዋን የዋና ልብስ ማለት ነው በቤት ውስጥ ለብሳ ከሰውየው ጋራ በቃ በጣም የሚያስጠይፍ አይነት ፎቶ ታያለች ደንግጣ ወዲያው ስልኩንም ትይዝና ከቤት ወጣና ትሄዳለች ከዛ ስልክ ላይ ወደ ራሷ ስልክ ስልኩ ገለበጠች እና ይህንን የተናገሩት እናትና አባቷ ናቸው ማለት ነው። እና ያንን አየች አረጋገጠችለሽና ለራሷ ቤተሰቦችም ለሱ ቤተሰቦችም የልጃችሁ ስራ እዩ ብላ ለነሱ ትናገራለች። ያንን አየች እና እኔ እናሱ ከእንግዲህ ባልና ሚስት አይደለንም። ልጆቹ ደግሞ ከሰራተኛ ጋራ በጣም ቀረቤት አላት፣ ሁለቱን የተወለዱት እሷ እያለች ብላ ከእናታና ከአባታቸው እሷ ለልጅቷ ነው የሚፈልጉት። እኔ እንኳን እኔና አባትዬው ተለያይተን አይደለም ሰራተኛዋንም እንዲያውቁ አልፈልግም። እኔ እሷን ባስወጣት ባባረራት የትም መገናኘት ይችላሉ። ከእንግዲህ እሱ የኔ አይደለም ትልና መኝታ ልጅተው ለካ ቤት ውስጥ አንድ ቤት ይኖራሉ። ልጅቷንም አላባረረችም። ልጅቷም እዛ ቤት ትኖር ነበረ። እና በስተ መጨረሻ ይሄ ነገር ተከሰተ። እና ይሄንን ነገር ለፖሊስ እናትና አባትየው ልክ እሱንም ፖሊስ ሲጠይቃቸው የተናገሩት ማለት ነው። ከዛም ፖሊስ ደግሞ ያንን አረጋገጠና ሰውየውን እንፈልግሃለን ብሎ ይጠሩታል። ሰውየው ደግሞ ሲያዋረደው ከስልኩ ላይ ለምን አያጠፋም? እሱም ስልኩ ላይ ፎቶ ነበረ። ፖሊስ ጣቢያ ተጠርቶ ፖሊሱ ስልክን አንዲፈልግ ነው ሲለው፣ አንስቶ ሰጣው። ከፍቶ ሲያይ የሁለቱም ዛ የነበረው ፎቶ እንዳለ ፎቶ አለ ማለት ነው። ከዛ ሰውየውንም እዛው በቁጥጥር ስር አውለው ፖሊስ ሁሉ እንዳገረ እንትን አለና፣ ሰውየውም ወንጀለኛ እንደሆነ፣ ልጅቷም ያ ወንጀለኛ እንደሆነች። ከዛም ፖሊስ ምን አደረገ? ይሄ ሰውዬን ከታሰረ ልጆቹ አሳዳጊ ሊያጥኑ በእናትየ ደግሞ ትልቋ ተጎድታ ነበረ፣ እና እንደገና ይሄ ሊጎዳ ነው። ከዛ ምን ይባላል? ምን ተደረገ? ሰውየው የትም ሀገር እንዳሄድ ታግዶ እና ልጆቹን እንዲያሳድግ ተደረገ፣ እና ሰውየው ከልጆቹ ጋር እንዲሆን ተባለ። ልጅቷ ተፈርዶባት እስካሁን ድረስ እስር ቤት ናት። እና ሰውየው አሁን ልጆቹን እያሳደገ ነው ያ ሰው ያወራ አገባሻለሁ ያለውም ነገር የለም። ሰውየው ግን በአሁኑ ሰዓት ሚስት አግብቶ ልጆቹን እያሳደገ ወልሻት እና ያቺ ልጅ እስካሁን ድረስ እስር ቤት ናት ያለችው፣ ወደ ስምንት አመት ምናምን ይሆነዋል ማለት ነው። ሰባት አመት ስምንት አመት ሞተችው ሞታ ቀረች እንጂ እሱ ይኸው አግብቶ ህይወቱን እየኖረ ነው። ለሚስቱ ያልሆነ ለአንቺ አይሆንም። ከባለትዳር ጋር የምትማገጡ ሴቶች ተጠንቀቁ። ይኸው በመጨረሻ እሷ እስር ቤት ገባች። ይወደኛል ብላ የሰው ባል ይወደኛል ብላ ለሰው ባል ብላ ከሰው ሚስት ጋር ተጣልታ ሚስቱን ገላ እሷ እስር ቤት በሰበሰች። እሱ ግን ሚስቱን ቀብሮ ውሽማውን እስር ቤት ልኮ ትንሽ ጊዜ ሀዘንተኛ መስሎ አሁን ይኸው ሚስት አግብቶ ህይወቱን እየቀጠለ ነው። ስለዚህ ከባለተዳር ጋር የምትማገጡ ሰዎች ለሚስቱ ያልሆነ ለአንቺ አይሆንም። እናቴ እሱ ጠወጥሩ ሰው ቢሆን ኖሮ ከሚስቱ ጋር አንድ ቤት እየኖረ ከአንቺ ጋር ደግሞ በኋላ በኋላ እንትን አይልም ነበረ። ለራስሽ ክብር ካለሽ ከባለተዳር ወንድ ጋር አትር መጥመጪ ክብርሽን ዋጋሽን ወቂ። አንቺ ለብቻሽ አንድ ወንድ ነው የሚያስፈልግሽ። የማንም ጥገኛ መሆን የለብሽም። የማንም መደበሪያ መሆን የለብሽም። ባለትዳር ወንድ ጋር ሪሌሽንሽፕ ካለሽ እየተደበረብሽ ነው። አንድ ቀን ወደ ሚስቱ መመለሱ አይቀርም። እየተደበረብሽ ነው። ኦኬ። አንቺ ከሚስቱ ጋር ስትታየ፣ አንቺ ሚስቱ በእጅሽ ሰበብ ትሆናለች፣ ትገየታለች። አንቺ እስር ቤት ትበሰብሻለሽ። እሱ ሚስቱን ወደ መቃብር፣ አንቺ ወደ እስር ቤት ወርውሮ ህይወቱን ይቀጥላል። ከዛ ሌላ ሚስት ያገባል፣ ይወልዳል፣ ላይፉን ይቀጥላል። ኢንጆየር። ማን ተጎዳ? አንቺና ሚስቱ በአንድ ወንድ ተጣላችሁ። በወንድ የምትጣሉ በባልሱ ጋር ጋር የምትማገዱ፣ ይሄ ትምህርት ይሆናችሁ። እናመሰግናለን። ሙሉ ነሽዬ ቴንክ ዩ ሻብሽ። እሺ።